ምን መውጣት? ምን ማለት ነው መውጣት? ግቀመጥና ቆይ፣ እንትን ልበል። ወዴት ነው የምትወጪው? ማሸነፍ አለብን። የጠፋ ሰው እንዴት? አበ አድርጉ እንጂ ምንድን ነው እዛ? እንዴት ነው ነገሩ? እስኪ እስኪ እስኪ

መንቀሳቀስ እንጂ ልንገርህ፣ ቅጣት በስንት ነው? ቅጣት በሰላሳ ሺ ቤስቶስሪ በሰላሳ ሺ ቤስቶ ስሪ በሰላሳ ሺ ነው። ከዛ በታች መነካካት የለም ዳይ

አምስት ሺ ነው። በቃ ነው ሚሻ አምስት ሺ ማቀላለች ትሞላለች። በቃ እሱም እኔ ስለሆንኩ ነው። ኦኬ ነው። ታብ ታብ አድርጉ። ባምስት ሺ ነው ጋይስ። ሄሎ ቤታ ጂጂ እየጠራች ነው። ደስ ይላል። በአምስት ሺ ነው ጋይስ ብቃ ሰላም አትዋይ ነው አይደል ነገር ነው አይደል ቴንኪዩ ማማ ጎንደር በአምስት ሺ ነው ጋይስ አምስት ሺ ነው። ሁለት ሺህ ቀረና ዲቦራ ቤት ያላችሁ ታብታብ አድርጉ። አንተ ጉረኛ አንድ ሺ አትገቡም። እንደ ታብታብ ታብታብ አድርጉት። ከነዚህ ጋር ነው እንደ የምጫወተው ሰው ከሌላቸው ጋር ሲያዝኑ በጌታ

ሰባት መቶ ነው የሚታየው። እሱም ለሁለት አዋጥተው ነው። ገና ዛሬ ስለገባሽ ነው። አንቺ እዛ ጋ ሰው እንትን ያለው እንጂ እንደዛ ብሎ ሳይንስ የለም። ሲጀመር እስኪ አንተ ሰው ጋር ለምንም እንደዚህ ቁሪን ቁሪን

እንዲህ ስሰነጠቅ ወይኔ ሲያሳዝኑ። ዲቦራ በኢየሱስ ስም በቃ እንደዚህ ናቸው። እንዲም ትጫወቱት በጣም ነው ያስጠላቸው። ይበልቻው፣ እንዲም ይጫወቱት። ዲቦራ ከዚህ በኋላ ይዘሻቸው እንዳ እንቅጣቸው፣ እንቅጣቸው። ወይ ዋን ዚሮ ይሄ ራሱ ቅጣት ነው እኮ ስድስት ሺ ለሰባት ቶ ይሄ ራሱ ወይ ግን ብል ጥጥል ያ ንኪ ሶማች ሁላችሁ በጣም ነው የማመሰግነው። እማማ ጎንደር እና ቤታ ግላብ አላችሁ

ክሬትን ያመጣ ውጭ እንደ ይሄ ማፌር አይደለም እና በጣም ሰው የላችሁም። ምን አለበት በደንብ ማለት ሰው የላችሁም። ከዚህ በላይ እንዴት በአማርኛ ሌላ አማርኛ አለ? ዲቦራ ሰው የላችሁም። በሶስት ነው ጋይስ፣ በሶስት ነው። እኔ እኮ ብቻዬን ነው የምጫወተው እዛ ጋ ክላምን እየተቀጠቀች፣ እኔ ብቻዬን ነው የምጫወተው ማማ ጎንደር ፎሎ አድርጉልኝ። ታንክ ዩ ሶ ማች ማማ ጎንደር። ከቲክቶክ ከጠፋች ስንት ጊዜ? ሶስት ሳምንት ግን መጥቻለሁ። ከዛ በኋላ

መወራው ሌላ ነው። አንቺ የምታወሪው ምንም እንዳታወራ። ጆካ እካ ያለው ሰው ነው የሚያወራው፣ የሌለው ሰው አያወራም። አሁን አንተ ብታወራ ኛ ይሰማንም የለህማ ባዶ ነው። ገና ሁለት መቶ ላይ ባወራ ይሰሙኛል። ሁለት እሰማለሁ። አሁን እዚህ ጋር አስር አበባ ስት ባል እሰማለሁ። አንተ ማንም አይሰማም። አመሰግናለሁ። አስር አበባ ፍላወር ፍላወር ጋይ ሮውዝ አቤት አቤት! ግን አየሽ ሮውዝ ስል ሞልቷል። እንዳታጠፉት፣ እንዳታጠፉት በህግ አምላክ አንድ አሸንፈን አንቺ ግን

ያም አለኮ ጆካ ስትሸነፍ እኔ ራሱ በጣም ነው የሚያመኝ፣ አናቴን፣ ጭንቅላት፣ ሁሉ ነገር ነው የሚያመኝ። አይ ብዙ አንድ አይነት ፋሚሊ፣ በጣም በሁሉም አንድ አይነት፣ ምንም ትርጉም የለውም። ለዛ ነው ዝም ያልኩት። አንድ ብቻኩን አንድ አይነት ለነገሩ፣ ምን ችግር አለው እንደርስባችኋለን፣ ምን ችግር አለው እንደርስባችኋለን ማለት እንደርስ እርስህ ልጅ ቢቀድም አባቱን አይቀድምም ነው የሚባለው። ልጅ ቢሮጥ አባቱን አይቀድምም፣ እናቱን አይቀድምም። ምንም ብትሆኑ ምንም አታመጡም። ለጠንቅጣቸዋል ሄዱ ጋይናቱ ግን ስትጫወች እንደዚህ ነው ጆከረደስ ደሳውራ ይተኛ ጠቅም

ማንም እየለፈለፍኩ ብቻ ለአምስት ሺህ ልገባ ነው። አንቺ ተቀባቢ ዋጪ።